አንድ ሰው መንግስተ ሰማያት ለመግባት እንደ ህፃን መሆን አለበት። ትንሽ ከጸለይ፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው ቁርጡን ይንገረን ዛሬ አሉ ሐዋርያ ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም ሁሉም ሰው የእኔ ዘር ታላቅ ነው ይላል የማን ዘር ነው እንግዲያ ትንሽ እሷም የራሷን አንክብ ግን ይህ ነገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም እንደ ትዕቢት ያለ በሽታ የለም በእውነት ማለት ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። መርዝ ከሆነ ይገላል። ኃጢአት ከሆነም ይገላል። ሰላማዊ ሰው ማን ነው ካላችሁኝ ሰውን ያልበደለ ሰው ነው። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። የማቴዎስ ወንጌል ምዕራፍ 18 ቁጥር አምስት አንድ የማይጠቅም ነገር ላምጣላችሁ ውሃ የሌለው ወንዝ እንጀራ የሌለው መሶብ ጡት የሌላት እናት ያው ካጣች ግን ትጠቅማለች ፍሬ የሌለው ዛፍ ሰይፍ የሌለው ሰገባ ሰገባ አታውቁም የሰይፍ መግቢያው ማለት ነው ትጥቅ የሌለው ወታደር አሉ የወታደሮችም በምን ይዋጋል በምንም አይዋጋም ማለት ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት አጋንንትን ማሸነፍ አይችልም አጋንንት በህሊናው ክርክር ባነሱበት ጊዜ የእኛ ሰልፋችን ጦርነታችን ከአጋንንት ጋር ነው አጋንንትን ተከራክረን የምናሸንፍበት ሰይፍ የእግዚአብሔር ቃል ነው። ስለዚህ መያዝ አለብን። በውስጣችን የእግዚአብሔር ቃል እንደ ዛፍ ነው። ሰናፍጭ ስትተከል ከወስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት መነቀል ይጀምራል። የእግዚአብሔር ቃል ግን በልቡናችን ከሌለ ግን ፈጽሞ ኃጢአት እየሰፋ እየሰፋ እየተንሰራፋ እሾሁን እየተከለብን ይሄዳል ማለት። ስለዚህ ቃሉን መያዝ ይገባናል። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ፣ ይሄን ያለ መድኃኒ ዓለም ነው። ለማን ነው ያላቸው? ስሉ ስትሉ ለሐዋርያት ነው ያላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ በመንግሥተ ሰማያት የሚበልጥ ማን ነው እያሉ መጡ ይላል። በመንግሥተ ሰማያት እንደው ትልቅ ሰው ማን ነው እያሉ ጥያቄ እየጠየቁ መጡ ይላል። ይህ ጥያቄ የተነሳባቸው ምክንያት አለው። እኔ ነኝ ወይስ ሌላ ሰው ነው እኔ ነኝ ወይስ ሌላ ሰው? አሁን የዚህ ቤተ ክርስቲያን አጥቢያ ምእመናን የሆናችሁ በዚህ ዙሪያ ያላችሁ ሰዎች እንዲህ ቢባል ምን ትላላችሁ? ይህንን ቤተ ክርስቲያን ከልጅነታቸው ጀምሮ የሚያገለግሉ የሚደግፉ አንድ ትልቅ ሰው አሉ ሲባል፣ እኔን ነው የሚሆን፣ አትሉም ትላላችሁ? እንደዚያ ነው ምንላለ። መልካም መልካሙን ለራሳችን ነው የምትወስድ። እዚህ ሰፈር ሁልጊዜ የሚሰርቅ ሰው አለ ስል ደግሞ ምንድን ነው የምትሉት? እገሌ ሳይሆን አይቀርም ነው የምትሉት ማለት ነው። መልካሙን ለራሳችን ክፉን ለወንድማችን ነው የምንሰጠው ማለት ነው። አሁን ሐዋርያት ምን አሉ? በመንግስተ ሰማያት እንደው ትልቅ ሰው ማን ነው አሉ፣ ጌታን የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሦስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሦስት ነገር ብሎታል። አንደኛ ስሞን ወልደ ዮና የዮና ልጅ ስሞን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮህ አለት የሚል ስም አወጣልሃለሁ፣ በዚያች አለት ላይ ቤተ ክርስቲያኔን እሰራት አለው። የሲኦል ደጆች አናውጻትም ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። ለኛስ አላወጣም? እንኳን አለት ድንጋይ የሚል ስም አላወጣለን። ለምን? ሁለተኛ ደግሞ ምን ይላል? በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት። ጌታን አቤት። ለቄሳር ግብር እንክፈል አንክፈል የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው አሁን ምን አሉት አሉት ለቄሳር ግብር እንክፈል አንክፈል አሉት አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ችግር እኮ ነው እናንተ ከሰው ጋር መኖር እኮ ችግር እኮ ነው ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው ዛሬ የቤተክርስቲያን አባቶችን ይህ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እኒህ ሰውዬ ተነካክተዋል ማለት ነው ይባላል። ይህ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም አልሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሀ ይህ መንግስት ሊገለብጡ ነው ማለት ነው ደግሞ ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት። ሳንቲሙ የማን እስኪ ሳንቲሙን አምጡት አላቸው። አመጡት። አመጻፉ ላይ የተጻፈው ስም እና ፎቶ የማን ነው አሉ። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል መጡ። በሉ እንግዲስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል። አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት አንዳይችሉ አደረጋቸው። ጥሩ በዚህ ተረተናል ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ ባሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። የማይታለፍ ጥያቄ አመጡ። በሀሳብ የመጣውን በሀሳብ ረታች። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ እገብራለሁ እንዴ? አስገብራለሁ እንጂ የንጉሥ ነገሥት ያብ ልጅ እኮ አደኝ የንጉሥ የንጉሥ ልጅ ነኝ፣ እኔም ንጉሥ ነኝ አላቸው። ሕዝቡ እንዳይበጠበጥ ግን አለ። ቅዱስ ቄርሎስን ቅዱስ ጴጥሮስን ሂድና ህባይር እዚያ ዓሣ ተቀበልና ዓሣ አጥማጆች ደ ሐሳው ግብር አምጥተ ክፈል አለው። እዚያ ኋላ ተመልከቱ፣ ምን አደረገ? አሳው ሲወጣ ካሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። እዚያ ኋላ ያንን ከፈለ። ምን አደረግ መሰላችሁ? ሕግን ማክበር ስለሚገባው የሕግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለኔ ባህር ትገብርልኛለች እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን ማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለኔ ይገብራል። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣል። ለኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ፣ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን፣ ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ አወጣና ነገሩን፣ ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ህፃን መጣና ከመካከላቸው አቆመ። ህፃን ነው ያን ህፃን አቆመና፣ ምን አላቸው? እውነት እውነት እላችኋለሁ ካልተመለሳችሁ፣ እንደዚህ ህፃን ካልሆናችሁ መንግሥተ ሰማያት አትገቡም አለ። እንደዚህ ህፃን ራሱ ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አላቸው። እንደ ህፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። እንደ ህፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ህፃን መሆን አለበት። ህፃናት አላችሁ፣ ዛሬ የህፃናት ቀን ነው። በሆኖት እንደ ህፃን ካልሆናችሁ መንግሥተ ሰማያት አትገቡም። የህፃናትን ጠባይ አንድ፣ ሁለት፣ ሶስት ልንገራችሁ። አንደኛ ህፃናት አንዱ ጥሩ ጠባያቸው ምንድን ነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉ እንደሚያምኑት ማለት ነው። ይህንን አሁን ይሄንን ወስጄ ይህ ስሙ እንግዲህ ተቀርጾ መስቀል ነው፣ ግን እንጨት ነው። ይሄ ወርቅ ይባላል ብለው እሺ። ማነው እንደዚያ የሚለው? ህፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ህፃን አማኝ ነው። ሃይማኖት ይኑራችሁ ማለት ነው። እንደ ህፃናት ያለ ሃይማኖት የለው ሰው ይል እነ ገሌ ቤት ጅብ ታስሯል ሚባል እሺ፣ ማና መጣው አይል፣ እነ ማና መጡት አይል፣ ምን ይበላል አይል፣ ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይል። ዝም ብሎ ማመን ማለት ነው። ህፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኑራችሁ። አሁን ለዚህ ነው ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሚነቅፉ ከእኛ ቤተ ክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህፃናትን ለምን ታጠምቃቸዋለች መጀመሪያ እምነት መቅደም አለበት ይላል ለመሆኑ የህፃንን ያህል የሚያምን ሰው አለ በፍጹም የለ ህፃን ምንም ጥርጥር የሌለበት አማኝ ህፃን ነው ጥርጥር የሌለበት ሃይማኖት ከሌላችሁ መንግስተ ሰማያት አትገቡም ማለቱ ነው ህፃን አይፈራም ያምናል በፍጹም ነው የሚያምን ሁለተኛ ደግሞ ህፃን ምን እበላ ምን ጠጣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም ዘንድሮ ድርቅ ይሆናል ፖለቲከኛ በዛ ሰው ተፋጀ ብሎ ይጨነቃል አይጨነቅም ፈጽሞ አይጨነቅም ለዚህ ዓለም አትጨነቁ ለሰማይ መንግስታችሁ ተጨነቁለት የሰማይን መንግስት ስትፈልጉ የምድር መንግስት ይሰጣችኋል የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የህፃን ጠባዩ ይሄ ነው ህጻናት አይጨነቁም። ሶስተኛ ደግሞ ህጻናት ለክብራቸው አይጨነቁም። አይገርማችሁ አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸት ያለ ማለት እጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ እጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው እጭቃው ላይ ቁጭ ላል። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅረው ራሱን ብቻ መስማት የሚችል ሰው ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው የእግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባሕሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ አወንዙ ስጮህ አትሰቧትም እንቁራሪት የምታቅራራ የባሕሩ ጌታ እኔ ነኝ ብላ ነው ሆኑት ግን የሚያኖራት ማን ነው? ቫይሩ ነው የሚያኖራት። ቫይሩ ያኖራታል እንጂ እሷ ቫይሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው የበላይ የሆን ይመስልናል፣ በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም ስንፈርድ ገና ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን ሶስት ቀን ሳይሆነን እገሌ እኮ አይጾምም። አዩ ይሄ አዩ ይሄን አውደልድል፣ ስንት ቤተ ክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም እለቱን ገብታሉ። እሳት እየሞቀች እሳቱ ፍንጥር ብሎ ፈጃታ ነው። ፍንጥር ብሎ ሲፈጃት እለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃን ጣድቃኖችን እንዲህ እንዲበላ፣ በዓለም ያለውንም እንዴት ሊያደርገው ነው አለች። እለቱን ገብታ ማለት ነው ገና ምኑንም ሳንጀምረው ማለት አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት እኔ እንዲህ ያለው ጻድቅ ነኝ እኔ እንዲህ ያለው ጸሎተኛ ነኝ ጸበልጅ ብዙ ገዳማ ታውቃለሁ ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም ብዙ ገዳም ልዞር ትችላለህ ግን ገዳማዊ ግን አይደለም እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለን ስለዚህ ስንመጻደቅ ስንመካ ህፃን ልጅ ለራሱ ክብር አይጨነቅ አሁን አለምን የሚያፋጀው ምንድነው ለራሱ ክብር መጨነቅ ነው ሁሉም ሰው የኔ ዘር ታላቅ ነው ይላል የማንዘር ነው። እንግዲያ ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት፣ ማለት እኛ ኢትዮጵያውያን ደግሞ ስትሄዱ፣ እኛ ሶማሊያውያን፣ ቀጥል እኛ ናይጀሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እንደዚህ፣ እኛ እንደዚህ እንደዚህ እንዲህ ያለውን ኩራት ነው መተው። የሚፈርስ የሚበሰብስ የሚተላ የሚሸት የሰው ልጅ ምን ያኮራዋል? ይላል ሲራክ ነው ያለ። በሦስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ተምረህ እኮ ነው፣ የበላይ መምር እኮ አለብህ፣ አስተምረሃል እኮ። እንዲያውም ቅዱስ ባስልዮስ እኳ ዘቂሳርያ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጣድቅሃል? ብትማር እውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው መምህር ጭኖብህ ነው ያወቀው። መልከኛ ብትሆን መልክህን፣ አፍንጫህን አልሰራሁ፣ እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ሀይል ቢኖርህ ሀይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው? የሰው ልጅ እኛ እንዲህ ያለ እየኮራን ነው መኖር ያቃተል ከሰው ጋር መኖር ያቃተል ባልና ሚስት መኖር ያቃታቸው እኔ እኔ እኔ እኔ እኔ እኔ። እሷም የራሷን አንቅብ ስናግን የእነ ገሌዘር የእነ ደጃዝማች ገሌዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ። አጎቴ መርጌታ ናቸው። ምንም ቁም ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ። እንደ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች እኛ ጎንደሮች ፈትፍተን የምናበለ የዱሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም። በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመክ በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነ እኔ ምንድነ ማለት የሚገባው ይሄ ነው ማለት አንዱ በአንዱ አንዱ በአንዱ አንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። በራሱ የሚመካ ሰው በሸረሪ በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ልጅ ድር ላይ ተጭኖ እራመዳለሁ የሚል ይመስላል ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ የሚመካ በሁሉ ቢመካ፣ ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉስ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የእኔ ሰራዊት ምድር ጠበባት ምን ይቻላቸው? እኔን የሚዋጋይ ማን ነው? አለ። ሌላ የፋርስ ንጉስ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት እንደዚህ ያደርጋል። ጎንደር ላይ አጼ ቴዎድሮስ ሰውን ሁሉ ሰበስበው ተሰብስበው እግዚአብሔር ምን ያረጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያረጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ። እና በላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ እኔ ወንበር ልሁን ሰው ቁበ የጠይቁ አላቸው። ህግ አይደል ምን ያደርጋሉ? ለቀቁ። አወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው ማለት ነው። ስለዚህ ተመልከቱ። ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል፣ አመድ እንደነበረ ይረሳዋል። እናቱ ስንት ነገር አልጋ እንዳሳደገችው ይረሰዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ፣ የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ህፃን ሆኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን፣ በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው እኛ በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ ሁሉ አይደሉም እንደ አንዳንዱ ማለት እንደ አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት ነው። እንደዚህ ብሎ ማለት የድጓ የድጓምር ነው፣ አቋቋም ምር ነው፣ የቅዴ መምር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ እናንተ አንተ በሱ በሱ በሉ። እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው? ኋላ ሌላኛው ያ በተለይ ወይ ዝማሚ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሉ በሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ ይሄ ነው መመጻደቅ ማለት ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት መመጻደቅ። እናንተ ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ ምስማ በውጭ ነው ሰማይ ማይኩ ቀረጸው፣ ቅረጸው ይላል ማለት ሊል ይችላል ነው እዚህ ያሉ ዲያቆናት አይሉ። እንደዚህ ማለት መመጻደቅ። እናንተ መመጻደቅ፣ በመስጠታችሁ መመጻደቅ፣ ሰበካ ጉባኤ መሆናችሁ በመመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ በሁሉ ነገር መኩራት እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ቤት ያደረገው የተፈጫ ሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራ ነው። እግዚአብሔር እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ፣ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይህን ነው መኩራት እና ራስን ማየት እንዳውራ ዶሮ ዝም ብሎ መኩራት አውራ ዶሮ የሌለውን ክብር ዝም ብሎ ዲውገን ጀምነን ጀምነን ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔር አይደ አይደለም ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጥሃለች፣ አይጥ ትበልጥሃለች። ምን የሚያኮራት ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም። እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራል። እውነተኛ ሁኑ። አሁን ሕፃን ልጅ እናት ወቤቱና ሰው ሲመጣ የለችም በል ብትለው ምንድነው የሚለው እናትህ አለች የለችም በል ብላኝ አለች፣ እንጂ አለች ነው የሚለው። ይህን ነው ተመልከቷ፣ እውነተኛ ነው ህፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት፣ ሲያገባ መዋሸት፣ ሲምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና፣ አተዋሹ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትብሉ። ሐሰት የክደት ሁሉ ራስ ነው። የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እኖር ብለን መዋሸት ፍጹም ነውር ነው፣ በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነገ ለሚታሰር አንደበት እኖር ብለን አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወር ነውን፣ ዛሬ በቀሚስ የሰወር ነውን፣ እንደ መነኩሴ ዛሬ በቆብ የሰወር ነውን፣ ዛሬ በካባ የሰወር ነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወር ነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመስወት የመሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተስክ ተገልጦ የህይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖራ አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሌል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው፣ የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል፣ እግዚአብሔር ይዘበትበታል፣ አይዘበትበትም። ሳንታረቅ የታረቅን ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ህፃን ሁኑ። እንደ ህፃናት እውነተኞች ያደርገን እግዚአብሔር። ሌላ ደግሞ ህፃናት ምን አይሉም? ደግሞ ቂም የላቸው ህፃናት። ይሄ ነው ደግሞ፣ የዋህን ናቸው ህፃናት። ቂም የላቸውም። ተጣልተው በድንጋይ ተፈራግዘው ነግር ያለው ነገ ይመታል። የገሌችልሽ ልጅ እንዳትጫወተ እሱ ጋር ተው፣ በበነጎ አብሮ ይገኛል። ቂማችሁን ተው ለማለት ነው ህፃን ሁኑ ያለን። ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ህይወት የሚበላ ትል ነው ይላል ወግንሽ፣ የሚባላባል የሰውን ህይወት የሚቦረቡር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነ አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተከበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድን ነው? ቂም ነው። ሰላማዊ ሰው ማነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል? ነው መልስ እግዚአብሔር የሰላሳ ዓመት በደል ከተወለህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዳ ትትወልል ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድፈህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይህን ሰውዬ ከቻልኩት አምስት ዓመት ይሄ ነው እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲያርጎ ከቻለ ለምን አትችልም? እናንተም ተው፣ እሱም ይተውላችኋል። እናንተ ይቅር በሉ፣ እሱም ይቅር ይላችኋል። ይቅር እንዲላን ይቅር ማለት አለብን። እንዲ ተውልን መተው አለብን። ይህን ነው አይሞራችን ይቅር እንዲል እንደ ህፃናት ሁኑ ያለ። ከደበደባችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው፣ እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ከሆነ መኖር አይችልም። ከራሱ ጋር እንዲያውም ዮሐንስ አፈወርቅ ሲናገር ሦስት አይነት ጦርነቶች አሉ ይላል ሀገር ከሀገር ጋር ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው ሶስት ጦርነት አለ ይላል። ሁለቱ ጦርነቶች የሚወለዱት ከመጀመሪያው ጦርነት ነው። አይገርማችሁም? የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል ማለት ነው። ይህንን ነው እንደ ህፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ